ሰውሰውን ይያለው በቃ በቃ እንደዛ ሆነ በቃ ተው። ሰው ሌላ ነገር ለሚፈልገው መጀመሪያ እኔ የቤትስ ነበር እየተጫወትን፣ በመሀል እኔ የሚመጣ ሰው ነበረ እና ስልክ ሲደውሉልኝ ወጣ። ከዛ ልክ ስገባ አስባለች በቃ እንትን ትላለች እና ሙዴን ሙዳቸውን እንትን ይጫወቱ ብዬ ዝም ብዬ ከላይ እየሰማው ነው በሆነው ጸሌ ብቻ ናት የምትከራከረው። ተይ ሙድዬ እኮ ትወዱ የመጨረሻ እራስ ምን አለቻት? ኧረ ሙድዬ እኮ አንቺንም ትወድሻለች ምናምን ምናምን ትላታለች ሁላ ለአራት ሽ እንደዚህ የመለሰችባት ሰማሁ። ብዙ ብዙ ሰማሁዋል

የማን የአሮጊት አሮጊት ብላ የምትሳደብ የአሮጊትን ትራፊ አይደለ እንዴ ወስዳ አፏን እንትን የምታደርገው እያሾለች ሁላ ማጂጂ ላይ እንትኗ የምትቀስረው። እውነት እውነት እንነጋገር ሞልዬ። ለምን አሁን እሷ እዚህ ጋር መግባት የለባትም። ነ ሞልዬ ነው ለምትናገረው ንግግር ለምትናገረው እንጂ በሌለ ሰው ላይ ማናከተው አስፈላጊ አይደለም። ወድ አመሰግናለሁ። ሙኒ ተባረኪ። አይ በቃ መቶ ነው ቢታይ ሁሉ ነገር መቶ ነው። ያስጠላል እንዳይከብድ። ለማንኛውም ባለፈው ቤቴ ገብታ መክፉ ከፈተች ምናለች። ኦኬ በነ ቤቴ ነው እኔ ሲጀምር እኔ እንደዚህ አይነት ከእዛ ጓደኛም ሊኖረኝ አይችልም አይኖረኝም። ኦኬ ብዬጣ ሰማ ሰማው የሆነ በጣም ታገዝቷት ገብቶሻል። በነ እሱን ተከትላ ስለመጣች ላለማስቀየም ብዙ ነገር ስትል ኦኬ እያልኩኝ ማለት ነው

ለሙልና ለእኔ እንዳታሽቃብጡልኝ እኔ ማንም እንዲያሽቃብጥልኝ አልፈልግም እኔ ማንንም አልፈልግ እኔ ሙሉ ለመጣል ለተናመለስ ምችል ለማንኛውም ማንኛውንም ነገር በአካልም በምንም እንደዚህ መጋፈጥ ምችል ነገራችን ላይ ሙልዬ አንድ ነገር ማወቅ አስረግጭ መናገራችሁ ማለት ነው አስረግጭ ነው መናገር እያንዳንድሽ እኔ እኔ ማንንም አልፈራም። በመሳደብ አላምንም፣ በመናገር በመጮህ ምናምን አላምንም፣ እንጂ ማንን ማንንም አይፈራም። ግን መከባበር መከባበር፣ የሆነ እንተዋወቃለን ያለሽ ያለሽ። ልሙልዬ እንዲ ለምንድነው የማግዘው ወንድ የሆነ እናቱ የወለደችው እናቴ ትሙት እዚህ ጋር ሳይሆን አፉንም እኮ እኔ ው

በአካል ደግሞ ጀርመን እኔ ወረቀት እንዲበለሽ አልፈልግም። የማ ወረቀት እኔ እኮ በእናትሽ እኔ እንደማንም ቆጠታም ነው። ሲቲዝን ወረቀት ያለኝ ሴት ነው። ሲቲዝን ወረቀት ያለኝ ሴት ነው። እኛ ደግሞ ጀርመን ደግሞ ህገን ጉዳይ አገባኝማ። ሳልነካቸው ነው የነኩኝ ወረቀት እኔ በስነስርዓት ህግ አክብሬ የመንኦክ ሰውነ እየተናገርኩ ነው። አመሰግናለሁ። እኔ ውድ አይ ሙልዬ ነው። እዚህ ሀገር ህግ አለ። ገባሽ? ማንም ተገናኝቶ አይደባደብም። እሱን ነው መለሽ። ከፈለገች ይምጣ፣ እመብርሃንን የፈለገ ይምጣ። አፎን እንደዚህ ከሚከፍት እንትን ላይ ይምጣ። በቃ ሙሉዬ ነገሩ እናብርደውና፣ በቃ እንስ በቃ ይቅርታ። እሺ ሰላም ፍጠሩ። ቤቱ ቁጭ ብሎ አልፎ ሰው ሳይን አልናገራት አጠገቧ ሳልደርስ በሌለውበት ስሚ፣ ምን ነው ሰላም ሰላም እንዴት አደራችሁ ሴቶች እግዚአብሔር ይመስገን አሁን ትኬት ትልክልሻለሁ ነገ ወይ ከነገ ወዲያ ወደዚህ መምጣት አለብሽ እሺ ጀርመን ግን አሁኑን ከዛ ሀገር መውጣት አለብሽ ወይ ሄሊኮፕተር ልክልሻ አለው። እኔ ሳይነኩኝ ሰው ማነች ኧረ ሙሉዬ በቃ ብርጂ ምንድን ነው ቤቻሽ ነው የሚያምርብ ያለሽ እኔ ጨራሽ እሷንም ማውራትና በአካል ተገናኝታችሁ የምትደባደቡበት እንደዚያ የሚባል ነገር የለም ሙሉ በቃ በቃ ጨዋታ ወደ ጨዋታ ግቢ። እርሽ ሁሉንም ነገር በቃ ተረጋጊ። አንቺ ፈገግ ስትይ ነው የሚያምርብሽ። ጓጓ ስትይ ደስ አይልም። የሆኑ ተረጋጊ በቃ ይኸው ፊትሽ ቀላቆ እያየሁት ማለት ነው። እውነት አትናደጅ በቃ ተረጋጊ። ማን እናስገባለ ጌቹ አንቺ ድሮ አንቺ ያለሽበት ቦታ ሰላም የለም። ቤቲ ነሽ ሁሌ ጦስ፣ የስንት ጦስ። ከዚህ በኋላ ፍን ከከፈትክ እኔ ደግሞ አንተን ነው ሀገሬ ነው የምልክልህ ኢትዮጵያ ነው። ጅ በጣም የሚገርምኝ እዚህ ሌላው ሲያሽቃብጥ የእነሱ አሽቃባጭነት አይደለም። አንተ አንድን ሰው ወደ ከአንድ ሰው ጋር አብረህ ካወራክ፣ ለምን እዛ ቤት ሄድች? ለምን እኮ ነው እንዴ! የእነሱ ሄደው የትም ሲያሽቃብጡ የእነሱ ማሽቃበጥ አይደለም።